ከሞዳል ቨርብ ጋር በተገናኘ ይሄ ከላይቭ ሴሽን ላይ የተወሰደ ስክሪንሾት ነው ማለት ነው። ማሳያችሁ እዚህ ጋር የምታያቸው ምሰን፣ ዱፈን፣ ክነን፣ ምግን፣ ዞለን፣ ቮለን እንዲሁም ምሽተን፣ እነዚህ ሞዳል ቨርቦች ናቸው። ትርጉማቸው በአማርኛ እንዴት እንደሚነበብም እዚህ ጋር አለላችሁ። ከነ ትርጉማቸው ፖዝ እያደረጋችሁ ማየት ትችላላችሁ። እዚህ ላይ በጣም ረዥም ሰዓት ዲስከስ አድርገናል። ያው ቲክቶክ ላይ ስለሆነ ሙሉውን ፖስት ማድረግ አልችልም። የላይቭ ሴሽኑን ግን እዚህጋ ያለውን በደንብ አድርጋችሁ ማየት ትችላላችሁ፣ ከነልዩነታቸው ልዩነታቸው፣ ትርጉማቸውን በጠቅላላ። ስለዚህ እንዴት ደግሞ ኮንጁጌት ይደረጋሉ የሚለውን ደግሞ ቀጥሎ በጥቂቱ አሳያችኋለሁ ማለት ነው። ስለዚህ እዚህጋ ምሰንን በዚህ መልኩ ኮንጁጌት እናደርገዋለን፣ ለሁሉም ፐርሶናል ፕሮናውኖች። ዱርፈንንም በዚህ መልኩ ክነንንም በዚህ መልኩ እያደረግን ምገንም አለ። ሶስቱን ደግሞ የሚቀጥሉትን ዘለን ቮለን እና መሽተንን ደግሞ በዚህ መልኩ ኮንጅጌት ታደረጋላችሁ ማለት ነው። ስለዚህ ይህንም ሙሉ ቪዲዮ ለማየት ዩቱብ ላይ የተሰራ አለላችሁ። እዚህ ስክሪንሾት ላይ በምታዩት ሞዳል ቨርበን በሚል ስክሪንሾቱ ሙሉ እናያስቀመጥኩላችሁ። ስለዚህ ዛፍቲፕስ ዩቱብ ቻናል ላይ ሄዳችሁ ማየት ትችላላችሁ ማለት ነው።